የኔ አልጨንቋችኋል እናንተ በዚህ በትዳራችሁ ውስጥ እኔ ምለው ግን የወዴሳችሁ አልጨንቋችኋል? አሁን እናንተ አረ ጋሽዬ፣ ቤተሰቦች የት ናችሁ? አረ እንደው የት ናችሁ እንዴ? ጋሽዬ የሰላም ሚኒስቴር በሉስኪ። ኮሜንት ላይ አሰፈኑት እኮ ጸጥ ረጭ። እንዴ ውጫጩ የለ ምኑ የለ በቃ። የህፃናት ነገር ነበር እስካሁን ድረስ። አሁን ላይ ግን ጸጥ እንደ ልጅ ነው የሚያዋት እንደ ልጅ አሁን ለምሳሌ አብርሃም ዝም በል ምናምን እያሉ ነበር። ሩትን ግን በሰላማዊ መንገድ ቀዝቀዝ ብለው፣ አሁን ለምሳሌ ሩት እኮ ከሀገር ልወጣ ነው መቆጣት ይኖርባቸዋል። ግን ማለት ነው ሩትዬ እያሉ ነው የሚያዋሯቸው። ረጋሽ ጨርሻለሁ ማለት ነገር ሄድ ስለሆነ እንትን ነው ካናዳ ልትሄድ ነው። የካናዳው ነገር እንደርስበታለን ያያቸዋ መጀመሪያ የሚፈቱት ፍቅራቸው ነው። የአብርሃምና የሩታም ፍቅር መጀመሪያ ይመልሳሉ። ከዛ በኋላ ምን ይደረጋል? ሩታ በራሷ አልሄድም እንድትል ያደርጋሉ። ምክንያቱም የትልቅ ሰው ሀሳብ ነው ይሄ። ሌሎቹ ይመቱና ትቀር ያለሽ አቀሪም ምናምን ይመጣና ተታረቂ፣ እንደዚህ የለም እዚህ ጋ ጋሽዬ ሰላሙን ሊያሰፋ እኔ ግን ምለው ቤተሰቦች የሩታ መነጽር ግን ፊቷ ላይ ነው። እንዴት የተሰፋችው እንዴ? ምንድነው? መቼ ነው የተደረገች? ይቺ መነጽር ነው ወይስ ልጅቷ አይኗን እያመማት ከሆነ ንገሩን እንዴ! ጎበዝ፣ ተማሪ እኮ ነው የመሰለችኝ። ከፊት የሚቀመጡት እኔ እና እሱ መሃል ሰላም ሰላም ይሁን ይሁን፣ ምን ችግር አለው? ሰላም እኮ እናረጋለን፣ ጋሽዬ የሰላም ሚኒስቴር። እኔ ከዛ የመጣሁት እኮ እናንተን አገኛለሁ፣ እናንተ ሰላም አረጋለሁ፣ እናንተን ሰላም ትሆኑልኛላችሁ። አረ እንደው የጋሽዬ የጋሽዬ ልጆች፣ አረ እንደው የት ናችሁ? አረ ተው፣ ሰብስክራይብ እያረጋችሁ አለው በሉኝ፣ ኮሜንት ላይ ወዬ ወዬ በሉኝ፣ ላይክ እያረጋችሁት። ይህም ቪዲዮ ይህ ነው። ከዛ መጣሁት፣ ከዛ ደርቅ የመጣሁት እኮ ተንጠልጥ እየመጣሁት ከቡታጅራ። እናንተ ሰላም ትሆኑልኝ አላችሁ ሰላም አወርዳለሁ ብዬ ነው። ሰላም ሰላም፣ እንዴት ናችሁ የተወደዳችሁና የተከበራችሁ ህዝበታትና ወገንታት ቅመሞችዬ፣ እንደምን አላችሁልኝ? ፏፈሽ በሉልኝ። ሁልጊዜም ሁልጊዜም ሁልጊዜም እዚህ ቤት ሀዘን የለም ደስታ ብቻ እስኪ ይህም ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ቤተሰቦች ታች ታች ሰብስክራይብ እያረጋችሁ። ሰላም እንዴ ናችሁ ውድ ቤተሰቦቼ፣ ውድ የጽጌ ሮያል ቤተሰቦች፣ እንኳን ወደዚህ ቻናል በሰላም ስላቆያችሁ ስለመጣችሁ፣ አለን ስለተገናኘ ስላገኘቸሁ ዛሬ አሁን ይህን ቪዲዮ ስሰራው ከኢፍጣር ቆይተን ነው። ጓደኛችን ቤት ጓደኛችን ቤት የሆነ ወሎይ ጓደኛ አለኝ እና ከኢፍጣር ቆይቼ ነው የመጣሁት። ረመዳን እንዴት ነው? እንዴት እያለፈ ነው? እንዴት ነው ጾሙ? ሙስሊም እህት ወንድሞቼ እንዴት ነው? የሚገርማችሁ ዛሬ በጣም ደስተኛ ሆኜ ነው የመጣሁት፣ ምክንያቱም ትናንትና ጋሽዬ መጥተው ነገሮችን ሁሉ ወደ እርቅ እየወሰዱት ስለሆነ ያው እሳቸውም ትልቅ ሰው ስለሆነ ነገሮች የተለየ አቅጣጫ እየሄዱ ነበረ በተለየ አቅጣጫ እየሄዱ ነበረ። ግን ጋሽዬ መምጣት እንዲመጡ ማድረግ ነበረብን። እውነት ነው፣ ምክንያቱም ትልቅ ሰው ያስፈልገዋል ይሄ ነገር። እንዲ አሰፈኑት እኔ እንጃ፣ ብቻም እንደሚፈጠር አብረን እናያለን። በእርግጠኝነት የማሳመን ብቃትን ታቁታላችሁ። ሰው አሳምናታለሁ ብዬ አስባለሁኝ። ጋይስ መጣለች። ከመኪና ስትወርድ እያየዋት ነው።

እና እንግዲህ ነፋስ ምናምን ነገር ሆነም አልሆነም፣ ማለት ሁለታችሁ ቀጠላችሁ አልቀጠላችሁ፣ ያው እንግዲህ እስካሁን ድረስ ጉዞዎችን አልሰረሽም ነገር ነው ማለት፣ ያለውን ነገ ሳታስተካክል መሄድሽ አንቺም ጥሩ የሚሰማሽ አይመስለኝም። ከሄድሽ በኋላ የጋሽዬን እንደ የጋሽዬን ምርቃት ሳትይዥ ከሄድሽ ዲፖርት ተደርገሽ ነው የምትመለሽ። ብሩ እና ምልልሽ ነው። ቤት እንሂድና ለምን አናወራም? የት ቤት? እናንተ ቤት። ምን ችግር አለ? ለምን እኮ ለምንድን? በቂ ነው እሱ፣ በቂ ነው ግን ደግሞ ሌላ መነፀር የምታደርገው ምን እንደሆነ ታውቃላችሁ? እዚህ ጋ ተመልከቱት። ቅንድቧን ኡምብሬ ተሰርታለች። ሴቶች እንደዚህ ንቅሳት፣ የቅንድብ ንቅሳት እሱም ተሰርታለች። እና እንዳይባነን ነው ሩታይ። አንደኛ አንደኛ ጭንቅላት በጣም አንደኛ ነው። ሰምተሽ ነው ያሉ ፋዘር ግን በቃ እዚህ ነገሮችን ከምናወራ እንዲድና እዛ ማውራት ያለብንን ነገር እናውራ ምንም እኮ የሚለወጥ ወይም የሚፈጠር ነገር እኮ የሚፈጠርና የሚለወጥ እሱን እናያለን ጋሽዬ የቀረሽ ስቱ ፊቱ ላይ ሰደርሺ ሺ እንደሚሆንና እንደማይሆን እስኪ ምናየው ትናንት ትናንት ወዲያም ተወራ ያው እስከሆነ ድረስ ምንድን ነው ማውራቱ ጥቅሙ ምንድን ነው ትርጉሙ ምን መሰለሽ? አሁን ቀንን ቀን ሲወልድ ብዙ አዲስ ነገሮች እየተፈጠሩ ነው አይደለ? እነሱ እንኳን ሰላም ሆኗል። እንኳን እናንተ ገብቶሻል። እውነት ነው በቃ ሰላም ነገሮች ሰላም ቢወርዱ ደስ ይለኛል። ግን ደግሞ ይህን ነገር ለማድረግ ማሰብ አለብሽ፣ ተረጋግተሽ ማሰብ አለብሽ። ተረጋግተሽ ለማሰብ ደግሞ ቢያንስ እስኪ ተረጋግተሽ ተቀመጭ፣ ብቻሽን ሁኝ ምናምን። ሂዱ እንግዲህ ወደ ቤት መሄድ አለባችሁ እንዲ ጋሽዬ ጋር ነገሮችን ለማስተካከል ስለሆነ ሌላ ነገር እንዳይሰማሽ ብዬ ነው። ችግር የለውም። ዳኒና ዳኒና ይሳቅ ነው ያለችው ያሉት። ሁለቱ ስለታረቁ አንቺ ደግሞ አብረሻቸው መታረቅ አለብሽ ሌላ ሰው ይሄ ነው። እኔ ጋሽዬ፣ እንዲህ ነው የሚደረገ አሁን አከበርኩሽ፣ ሩታ ማለት ሂደሽ እግራቸው ስር ነው መውደቅ ያለበሽ። ምክንያቱም ጥፋት እንዳጠፋሽ ታውቂያለሽ። በሌላ በኩልም እኮ ጥፋት ሊኖር ይችላል፣ ግን ጥፋት እንዳጠፋሽ ታውቂያለሽ። ሶ ሂደሽ ወይ ጋሽዬ

ወእግዚአብሔር ጤናሽ? ደና ነው እንዴ? ነሽ ጽግዬ ነሽ እንዴት? ጋሽ እግዚአብሔር ይመስገን ደና ነኝ። ግድ ሆነብኝ ምን አደርጋለሁ? መሆን የለበት ነገር ነው እንዴ? ምንድን ነው? ምን ነግቷችሁ እስከዚህ ድረስ ይሄ እስከዚህ ይሄ ንፋስ እስከሚ ልክ ልኳን ነገራት ትላንት አብርሃም ነበረ አሁንም ለዘችው ወሩ በላ ባባችሁ ድረስ እንዴ፣ ንፋስ እንዴ ጥሩ አይደለም እውነት ነው ውትዬ፣ ጥሩ አይደለም እንዴ። ሲናገሩ ራሱ ለዛላቸው አይ ኩታራ፣ አይ ኩታራ አሉ እንጂ ነገሩን ብልሽት ታድርገውት እንጂ እንኳን መቻል ትንሽ እንኳን መቻል አቃተሽ። ጥፋት ቢኖርበትም ልጄ ጥፋተኛ ነው፣ ጥፋት አለበት። በእውነት እኔ አባት ማለት ናቸው። እንዲህ የኔ ልጅ ጥፋት የለበትም ምናምን ነው ብዙ የአበሻ ቤተሰቦች አንቺ ነሽ እንጂ ምናምን ትባላለች። ጋሽዬ ግን መጡ። ማታም ነግሬያቸዋለሁ እግዚአብሔርን ማታ ተናግሬያለሁ። አሁን ልጄ ጥሩ ነገር አይደለም አይተናል እኮ በጥቅሉ። አንቺ ሴት ልጅ ነሽ፣ አንቺ ይገባሻል፣ እውነት ይገባሻል። ታዲያ እዛ ልትጠብቅ ሆነው እንዴ? እማይሆን ነገር እንዴ? እንኳን አንቺ አሁን እኔ ትንሽ ውስጤ ማታ አጽናናኋቸው እንጂ፣ እንዲህ እንዲህ ጨርሳለች ልትበር ነው እንዴ? ማታ አልተኛሁም፣ እግዚአብሔር እንቅልፍ አልተኛሁም። ማታ ትበር ይሆን ማታ ትሄድ ይሆን ብዬ በቃ እግዚአብሔር እንቅልፍ አልተኛሁም። ማታ ትበር ይሆን ማታ ትሄድ ይሁን ብዬ በቃ እንቅልፍ አልተኛው። ግን እነሱ አባትን ያክል ነገር እንደዚህ ማሳዘን? አሁን ራሱ እኔ እኔ ሩትም ብሆን እግሩ ስር ነበር ከጋሽዬ እግር ስር ነበር የምደፋው። አሁን ደግሞ ድንገት አንቺ ይዘሽልኝ መጣሽ፣ እግዚአብሔር አምላክ ይባርክሽ። ተባረክ። እሺ፣ አሁን ምን ይመስልሻል? ምንድን ነው የምልሽ? በግርግር ፈስ እፈስ የጋሽዬ ምርቃት ነው አሁን የምናደርገው እስኪ እንጃ ጋሽ፣ ምን ማድረግ እችላለሁ? ጨርሻለሁ፣ ማለት ነገ እንሄድ ስለሆነ ምን የታባሽ ነው? ካናዳ ልትሄድ ነው? የካናዳው ነገር ነገሩን ብጥብጥ የምታረጋት ማን መሰላችሁ? ጽጌ ናት። ካናዳ የፈጠነ ነው የምትመልሰው። ጋሽ፣ የጠየቅ መለስ ነገር ካለች ነገር እንደርስበታለን። ሰላም ብቻ ይበል። እሱ ተው ችግር ከሽን ትሄጃለሽ። እኛ ሰላም ብቻ እናውርዳለን። የማቆራኘቱ ስራ እንስራ እንጂ ችግር የለም እሱ። አንቺ ትሄጃለሽ። ሄደው ይመጡ የለ ሰርተው ይመጡ የለ ግን፣ እናንተ ገና ገና አንድ አላላችሁ ሁለት አላላችሁ ሶስት አላላችሁ። ከልጅ አልተቸገራችሁ ከምን አልተቸገራችሁ። ለእናንተ ለሁለታችሁ አንድ እንጀራ ካቀታችሁ ግድ የለም ትሄጃለሽ። ምን ችግር እሱ። ምንም የምንለው ነገር አይደለም። አሁን እኛ ሰላም የማውረዱ ነገር ነው። አሁን ሰላም መጀመሪያ ዘርያቀረ ነገር የለም። እግዚአብሔር በጣም ተጣልተናል ተጣልተናል በጣም። ዳኒ የቀረኝ ነገር የለም። ዱላ አልቀረኝም። ዱላ አልጣልኩበትም። ዳኒ ዱላ አልመታሁትም ግን የቀረኝ ነገር የለም። ክፉ መስራት ሁሉም እንሰራለን ግን ይቅርታ እንለምናለን። ይቅርታው ለመነት ሆኑ። ልጁ የልጅ ሽማግሌ ነገር ነው። ይገርምሻል። ቶሎ ክሌላ ወደቀ። እንደዚህ ነው መሆን ያለበት። ፋዘር መጡ። ስለዚህ ነገ ከነገ ወዲያ ምን ይፈጠራል መሰላችሁ ጋሽዬ? በነገው ቪዲዮ ምን እንጠብቃለሁ መሰላችሁ ጋሽዬ? ሁለቱን አንድ ላይ አድርገው ያስታርቋቸዋል። ቀድሞ ሰላም ነው ችግር ደግሞ ማለት ነው። ማታ ለእነ ዳኒ የተናገርኳቸው ነገር አለ እኔ እውነት ነው አለ እኔ ምርቃት እች ልጅ አትነቀነቅም አትሄድ። እንደ እምነቴ እንደ ውስጤ የትልቅ ሰው ምርቃት የትልቅ ሰው ዱዓ የትልቅ ሰው ጸሎት በቃ ትልቅ ቫሌ ያለው የሰው ልጅ ላይ ሆነልኙ እግዚአብሔር። እኔ ውስጤ እንደተደሰተ አሁን በጣም ነው ተደሰትኩት። እሷ ካገኘው በኋላ አባት፣ እናንተ ሰላም ትሆኑልኛላችሁ። ሰላም አወርዳለሁ ብዬ ነው ስንት ስራ እንደተጓደለብኝ እኔ ነው የማውቀው። እግዚአብሔር ስለዚህ ነገ ምን ይፈጠራል ማለት ነው? አብርሽና ሩታ ይመለሳሉ፣ ሰላም ሰላም እንላለን። ክፍተት ተጠቅመን ብዙ ነገሮችን አድርገን ሊሆን ይችላል። እሱ እንዳለ ሆነ ማለት ነው። ሜሪ የምትባል ልጅ ይታለች። እሷ ፋዘር፣ እሷን ተዋት፣ እሷን ተዋት። ሜሪ የምትባል ልጅ ይተው ፋዘር። በጣም ለግለሰብ ታስቸግራለች፣ ለመንግስትም አስቸጋሪ ናት። የመሀል የዳርና ቀኝ ክፍለ ጦር ናት። እሷ እሷ ትቅርቡት እኔም አላውራትም። እሺ እኔ አውራት አለሁ እኔ አውራት አለው። የዚህ ደረጃ ያደረሰችው እሷ ናት። እሷን ወቅሳት አለሁ። አሁን አንቺ ትንሽ የሆነ ትንሽ የሆነ እንትን ይዤልሻለሁ። ለምን ያስኩልሽ? ምንድን ነው ይዘች ስትመጪ እንትን ውስጥ ሌላ አንቺ ሌላ ወቀሳ ውስጥ ታረቃለሁ ሰላም ማውረዱንም፣ እሺ አወርዳሉ። ወይም ግን እንዲሄድ ቢፈቅዱልኝ ደስ ይለኛል። ችግር የለውም። መርቅ እንመራረቃለን። ደግሞ ፋዘር ምንድነው ያሉት? አለቀ፣ አለቀ፣ ይታረቃሉ። ስለዚህ ከዛ በኋላ ምንድን ነው መሄድ አትፈልግም። ምክንያቱም ምን አለ? ፍቅር አለ። መሀል ላይ ይታረቃሉ አባት